አውራታን ደበቴ ፍራቴ ይቀ። ሰላም ሰላም፣ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ አብዛኞቻችሁ የኔ ቤተሰቦች እውነት ለመናገር እኔን የምታዩበት መንገድ ግራ ነው የሚያጋባኝ። እብድ ነው የምመስላችሁ ወይንም አጭበርባሪ አስመሳይ፣ ሁሉንም ነገር ውሸት አድርጌ የምናገር ምናምን ነው መስሎ ሚር እየተረዳችሁኝ ያላችሁት። ግን አንዳንድ እኮ እኔም እኮ ሰውን ስሜት አለኝ እኮ በህይወቴ ላይ ብዙ የሚፈጠሩ ነገሮች እኮ አሉ። እሱም መረዳት መቻል አለባችሁ። ገባችሁ አይደለ እና አሁን ዛሬ የመጣውበት ጉዳይ ከቃል ጋር ቃልን እንግዲህ እስካሁን በእርግጥ እኔ ጋር አልመጣችም። ከቃል ጋር የጀመርኩት ወይ ደግሞ በቃል የተሸነፍኩበት አንድ ነገር አለ ሁላችሁም እንዳያችሁት እና ቃል ምን ቃል አይደለም ሪያሊቲ ሪል ስሜት የተሰማኝ ነው፣ ፍቅር ነው የያዘኝ። ሰው ናት አይደል እንዴ? በቃ እንዴ፣ እኔ አድናቂዋ ሁኜ አይደለም የሄድኩት አፍቅሬያት እንጂ ማለት ነው። በቃ እያያችሁት ነው። እህቷ ጋር ደግሞ እየተፈጠረ ያለ አንድ ስህተት አለ። ምንድን ነው? እኔ ከእህቷ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። በቃ የተፈቃሪ እህት ነች፣ ሌላ ነገር ግን በቃ ማውራት አልፈልግም ከእሷ ጋር። ገባችሁ አይደለ? ስለዚህ ዛሬ ቀጥረውኛል፣ እንደውም መጡ

አይ የምናውቀው ነገር የለም። እሷ ነው ጠይቃ ፍቅሬን ተቀብላው። ነው የተስማማሽ ከሆነ በጣም ነው ደስተኛ። ከመሆኑ በፊት መጀመሪያ አዳምጥና አክሴፕት አድርግ። እሺ ከአሁን በኋላ ስልኬ ላይ ብደውል የመጨረሻ ጊዜ ከዚህ በኋላ አንተ ማግኘት መፈልግም ስልኬ ላይም እንዳትደውል። በዚህ በአካል አግኝቼ ቁጭ አድርጌ የመጨረሻ ጊዜ ነው በአካል እናግኘው ብያት ነው ጋባ ነው ነው እኔ ብደውል እንደገና በአካል ደሞ እንደዚህ ቁጭ አድርጌ ነው ነገር የመጣሁት ለዛ ነው ጋባ

ምክንያቱም እኔ አንቺን በየትኛው አቅሜ ነው ልደበድብሽ የምችለው? ስጀምር ደብደብሽ አታለሽ። በደንብ ማአነቅምኩ። ከዛሬ ጀምሮ ስልክ ላይ እንዳደውልኝ እነሱን ይዤ መጣሁ። በደምብ ምንስ በአካል መታገኝ ከሆነ አልደወልኩም። በአካል ለምን በአካል በአካል ከወራሁ በስልኩ ስልኩማ፣ አካሉን ይሄም አንድ ነው ለእኔ። ገባሁ ሥራ አልፈልግም። በቃ ሌላ አሁን ወንድ ሳይ ይነዝረኛል። ባለፈው እኮ አውራ ነው ስለወንድ። በቃ እኔ እንደሌሎቹ አይደለሁም ከአንቺ ፍቅር ፈልጌ ብቻ ነው። መብቴ እኮ ነው። በገዛ በእግሬ ነው የመጣሁት። ልታስረኝ ነው ታዲያ? ልታስረኝ ነው? አንቺ ወደድሽው አታውቂም? እንደቆይ አዎ፣ ወድጄ ነበረ። ወድጄ ማን እንደነበረ እንደተጎደብኩ እኔ ደግሞ ልጎዳሽ አይደለም፣ ልክስሽ ነው ብለው አልፈልግም። እነሱን እንኳን አታከብርም? እነሱን እንኳን አፈራም እንዴ? ፍቅር እኮ ነው አንቺ ወጣት ነች ፍቅር ይገባሻል አይደለ እንድትረዳ ነው እነሱን አክብርልኝ አንቺ እንኳን ተረጅኝ እሺ አፈቅራት አለው እኮ ከእንግዲህ አንገናኝ እያለች ነው እሷ እሺ አንቺ

እነሱ ላይ ሆነ ነው። እሺ፣ እኔ እዛ ሌላ ሰው ሞልቷል። አላፍቀር ቃል ኪዳን ጋር ምን አለ? በቃ አፈልግም። ለብቻ መኖር ነው የምፈልገው። ቃል ኪዳን ወንድ አልፈልግም። ገባ? የመጨረሻ ነው ጨርሻለሁ። እሺ፣ እሺ፣ አንዴ አውሪኝ። ምንድነው የጨረሽው እኮ ነው

አስረጅል በቃ ንገሪያት እንደማፈቅር። እሷ አዎ አዎ ታላቅ እህቷ አይደለች? ምንም ብታያት ልትረዳሽ ትችላለች እኮ። ለማንኛውም እሷን ላስረዳ ሳይሆን አንተን ላስረዳ ነው የሚባለው። ምንድን ነው እኔ በጣም በጣም ነው የምወደው፣ የምወደው አዎ፣ እኔ በጣም ነው የምወደው። አልገባህም? በጣም ነው የማፈቅርህ። የእውነት ነው የምነግርህ። በጣም ነው ምንድን ነው የእውነት የምነግርህ። በእውነት ላይመስልህ ይችላል፣ እውነት ላይመስልህ ይችላል፣ ግን እኔ በጣም ነው የማፈቅርህ። የምወደው በእውነት ነው የምነግርህ እ በእውነት እየለመንኩ ነው። ሴት ልጅ ተንበርክካ፣ እሱ ግን አልየው ነሽ ነው። በእውነት ነው የምነግርህ። ንገሪኝ፣ የእውነትሽ ነው? አዎ፣ በእናትህ እኔ ተንበርክኬ እየለመንኩ፣ አንተ ልቀቂኝ እንዴ! ልቀቂኝ፣ ልቀቂኝ ቃል አንተ ነው

እስከ ዛሬ ጭጊ አቅሜ በላይ ሆኖ ነው። እንዴት ነው የእህትሽን አፍቃሪ የምትወጂው? ምን አይነት ልብ ቢኖርሽ ነው? መልሽልኝ። በጣም ነው የምወዲው። በቃ ደግሞ በቃ ካልኩ እኔ ምን እየሆናችሁ ነው ግን እናንተ? ያላችሁት ቀልድ ነው ያላችሁት? ምንድነው የምትቀበልሽ ሲጀመር?

ሲጀመር አንተ እዚህ ህይወታቸው ውስጥ መጣህ አበላሽህ፣ ሁሉንም ነገር ሲጀመር ሁለታችሁ ትገናኛላችሁ። ፍቅር ነው ያመጣኝ። ምንም የልብ የለሽ። እኔ እኔ ልብ ደግሞ እህትሽ ጋር ነው ያለው። አስረጃት እባክሽ፣ እህቷን ነው እኔ የማፈቅረው ከባስ ተረዳኝ የኔ ልብ ደግሞ እህትሽ ጋ ነው። ያው ግደለኛ እነቀኝ እነቀና ግደለኝ ማንኛውም ሁለታችሁ ሁላችሁም እብድ ናችሁ። እሺ፣ ከእንግዲህ ላያችሁ አልፈልግም። አንቺ ግን ምን ሆነሽ ነው የትሽን አፍቃሪ እንደዚህ የምትዩ? አታፍሪም ግን አታሳዝንሽም? ቤትሽ፣ ውርደት እኮ ነው እየሰራሽ ያለሽው። ስራ ግን ትክክል ነው የሚመስልሽ? እኔ ሲጀመር ይሄን ካንቺ አልጠብቅም። ትልቅ ሰው ትመስኝ ነበረ። ከቃል ኪዳን የተለየ አድርጌ ነበረ ማይሽ በአስተሳሰብ ምን በልጫት ነበር የሚመስለኝ በጣም ቅል የታምነሽ ግን፣ አንቺ ልንገርሽ። አይ ይውልሽ፣ አስጨርሽኝ። ልንገርሽ ፍቅር እኮ ነው። ፍቅር አይገባሽም። ፍቅር የምታውቂ ከሆነ በቃ ወደድኩት። ወንድ ጠፍቶ ነው እንዴ ታዲያ? ባለም ላይ ወንድ ጠፍቶ ነው? እዚሽና ፍቅር አለበት ማለት ነው በቃ ወደድኩት፣ አላቅም ወድጀዋለሁ፣ በቃ ስለዚህ ፍቅሬን መግለጽ ዛሬ ለኔ ሀጢያት ነው። ይሄን ከአንቺ አልጠብቅም። ሲጀመር አሁን ይኸውልሽ፣ ይኸውልሽን ይቅርታ ጠይቂ፣ እሱንም ይቅርታ ጠይቂ። ከነሱ ሕይወት ውጪ እሷ እዛ የጀመረችውን ትጨርስ፣ በቃ አለቀ። ምን ማለት ነው? አያሳፍርሽም? ላንቺ እራስ ለንግግርሽ አታፊ? እንደዚህ ስትይ ዝም በይ፣ በእናትሽ ዝም በይ። ለማንኛውም እንደውም እኔ ተረጋግቼ የማወራሽ ስለምወድሽ ነው ታውቂያለሽ። ትቼሽ ነው የሚሄደው ምንም ይመለከተኝ ነገር በማ መለከት ራሴን ማሳመም አልፈልግም። በቃ ትንሽ ራሽ ጉዳይ አርገሽ አስቢ፣ ለሰከንድ እንኳ ራሽ ተመልሽ አስቢ እንጂ የራሳችሁ ጉዳይ። እኔ እኮ ለአንቺ ብዬ ነው ለራሽ ብዬ እኮ ነው። ቅሌት አፈሪም እንዴ ውርደት እኮ ነው። ምንም ውርደት አይደለም፣ ፍቅር ፍቅር ነው። ምንም ውርደት የተዋረድኩት ነገር የለም።